መችስ እንደው አቅሙን፣ መችስ ልጆች ዝም ብለው አይ፣ ውሉ ውድ ነው የሚሆን። ይኸውም እንደው መችስ ሰው ባለው ነው የሚውል።

እ መጨረሻዋን ንገረኝ ምን አላት ብለህ ነው። መችስ እንደ ደማክስሽለዋል ብዬ ነው እን በሙሉ አስተያየት አድርግልኝ። በልማ ንገረኝና ልውሰዳት በአስተያየት አድርግልኝ እንችልአስ ሰ

ላለው ይጨመርለታል፣ ከሌለው ከሌለው ላይ አንደች ይወሰድበታል። ምን አይነት ጋዝ ነው? እና አሁን ለልጆችስ ምንድን ነው? ማለትላ አሰቅቂያቸው ዘው ቢቀር ነው። ሽቅብ ሽቅብ እያዩ አይን አይን እያዩ መቅረታቸው ምን ይዳርግና ምን ይዳርግ? ለማን ይነገራል ለማን ይነገራል? እግዚኦ እግዚኦ፣ ምኑን አመጣብኛ ደግሞ ደግሞ እንደው ይችንም ፈላልግ ያጠራቀምኳትንም ደግሞ ቦታ አስወሰድብኝ፣ ራክ የመዲያ ያላሰብኩ በት ወይኔ ወይኔ ወይኔ ወይኔ እንደው ምን ይሻለኛል?

ስንት ናት? እባካችሁ ንገረኝ። አሁን ይህቺ እንደው ምን እንደዚህ የምታወጣው ሆና ነው የምትሸጥበትን ንገረኝ ምን አለው ብለህ ነው ንገረኝ። እሺ፣ ሽጥልኝ እና፣ አይ ስንት ነው መጨረሻ? አምስት መሸጥ ከሆነማ እኔ መቼ አድርሰ ነገርከኝ? እኔማ ገዥ ነበር። ስንት ነው የምትሸጥልኝ? አድርሰ ንገረኝ። ስንት አምስት እቺ ሲለ ያስኳትም ሳንቲም ትንሽ ናት። በዛ ላይ ትንሽ ነው አንተ ምን አደርጋለሁ። በተረገመች ትለዲት ተወልጄ ቁንቋን ይዤላቸው

ተሰም ምንም እንደዚህ ነው። ስንት ነው ንገሪኝ። ተዘውጨ ነው። አረ ተይ እባክሽ፣ ምን ይሻለኛል ዛሬስ? እናንተ የሚያሳንቅ ነገር ነው። ይመጣ ያሳንቃል የዛሬው ናውዲ አመት ሲመጣ እና እነዚህ ስንት ለሚመጡ አራቶች፣ ብቻ አራት። እስቲ እኔ ባለቤቴ እኔ ትቅርብኝ፣ እንደው ጎደሎ ሆነኝ፣ ይበቃኛል። እነዚህ ዋጋውን ንገርኝ። ይሄ ጠፋ። አንተ ይጠፋል ተራ ነው እንጂ የፈረንጅ ነው። ያበሻው ግን ይሄ ነጭ ነች። ያበሻው የለሽም። የድሃ ቀበቴ መቅበጧም አይቀር። እንግዲህ እንደው እየተጎተተ ይመጣል መስሏት ነበረ። ለየትኛው እድል እኔ ነው የዘንድሮ ፋሲካን እኔ ለብቻ ነው የጨከን ይሆን። አምስት አርጌዋለሁ አምስት አርጌዋለሁ። ቤቱ ዋልክ ሰላም ዋልክ። ምን ታረግ? መተነው ያ በባ ትገዛለህ እዛው በሩ በግማሽ ፍሪዳ ብገዛ ይሸር፣ አንተ ደግሞ ስጋ በግማሽ